ሰላም፣ ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 14 ወይም ኦክቶበር 24 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ ዕለቱ መረጃዎቻችን እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 169 ብር ከ93 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 148 ብር ከ35 ሳንቲም ገዝቶ 151 ብር ከ31 ሳንቲም እየሸጠ ነው። በንግድ ባንክ 147 ብር ከ04 ሳንቲም ተገዝቶ 149 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 197 ብር ከ29 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 173 ብር ከ47 ሳንቲም ገዝቶ 176 ብር ከ94 ሳንቲም እየተሸጠ ነው። በንግድ ባንክ 170 ብር ከ69 ሳንቲም ተገዝቶ 174 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 213 ብር ከ31 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 185 ብር ከ45 ሳንቲም ገዝቶ 189 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 181 ብር ከ35 ሳንቲም ተገዝቶ 184 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 121 ብር ከ20 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 105 ብር ከ51 ሳንቲም ገዝቶ 107 ብር ከ62 ሳንቲም እየተሸጠ ነው። በንግድ ባንክ መቶ 102 ብር ከ75 ሳንቲም ተገዝቶ 104 ብር ከ81 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 110 ብር ከ49 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 95 ብር ከ83 ሳንቲም ገዝቶ 97 ብር ከ75 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር 48 ሳንቲም ተገዝቶ 95 ብር 35 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ 23 ብር 87 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 20 ብር 78 ሳንቲም ገዝቶ 21 ብር 20 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 20 ብር 25 ሳንቲም ተገዝቶ 20 ብር ከ66 ሳንቲም እየተሸጠ ነው። አንድ ፓውንድ በጥቁር ገበያ 226 ብር ከ17 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ47 ሳንቲም ተገዝቶ 202 ብር ከ44 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 192 ብር ከ20 ሳንቲም ተገዝቶ 196 ብር ከ04 ሳንቲም እየተሸጠ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 553 ብር ከ96 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 482 ብር ከ12 ሳንቲም ገዝቶ 491 ብር ከ76 ሳንቲም እየተሸጠ ነው። በንግድ ባንክ 470 ብር ከ88 ሳንቲም ተገዝቶ 480 ብር ከ30 ሳንቲም በመሸጥ ላይ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 46 ብር ከ29 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 40 ብር ከ67 ሳንቲም ገዝቶ 41 ብር ከ49 ሳንቲም እየሸጠ ይገኛል። በንግድ ባንክ 40 ብር ከ03 ሳንቲም ተገዝቶ 40 ብር ከ83 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 45 ብር 29 ሳንቲም እየ 45 ብር 29 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 39 ብር 74 ሳንቲም ገዝቶ 40 ብር 54 ሳንቲም እየተሸጠ ነው። በንግድ ባንክ 39 ብር 20 ሳንቲም ተገዝቶ 39 ብር 99 ሳንቲም እየተሸጠ ይገኛል አንድ የኦማን ሪያል በጥቁር ገቢያ 441 ብር ከ79 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 239 ብር ከ60 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 451 ብር ከ28 ሳንቲም እየተመነዘረ ይገኛል። የቱርክ ሊሬ በጥቁር ገቢያ አራት ብር ከ04 ሳንቲም እየተመነዘረ ነው። የግብፅ ፓውንድ በጥቁር ገቢያ 3 ብር ከ56 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ይሄን ይመስል ነበር። እስከ መጨረሻው ድረስ ለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ መልካም ቀን።